ላይክሸር ላይ ማድረጋችሁ እንዳትረሱ። የምወዳችሁና የማከብራችሁ የኔ ክመሞች ሁላችሁም ስለመጣችሁ አመሰግናለሁ። ላይክሸር ስለምታደርጉ አሁን ናሁን ሰናይት ጋር እያወራ ነው። እኔ የምልሽ ባለፈው ለምን ቀረሽ እያላት ነው። ባለፈው ለምን ቀረሽ እያላት ነውና፣ ጽናትና ኪሉቤል አሁን ፍቅራቸውን እየጀመሩ ነው ማለት ነው እና ደስ ይላል። እነሱ ሲታረጉ፣ ይሄውልሽ ሴቶች እኮ ሁለት ማንነት ነው ያላቸው። አልገባኝም ማለት ሰናይት። አሁን ጽናትን ተመልከቻት። እንዲህ ስታያት አንድ ናት እያላት ነው ማለት ነው። ግን ይሄውልሽ ውስጧ አንደኛ ሰው የሚያፈቅራት ጸባይ አይደለም። አንደኛ ደግሞ የራሷን ፍቅረኛ ሌላ ሰው ካልዳፉ የምትመች እያለ ነው ሰናይት ደግሞ አንተ ልጅ ግን በጨዋታ እያስመሰልክ የምትወረውረው ቦንብ ከባድ ነው አለችው። አንቺ ደግሞ እንዳታሳስሪ ቦንብ እያልሽ አላት። ናሁም ሰው እኮ በአንድ የሚቀያየረው ፈልጎ ሳይሆን የራሱ ምክንያት ስላለው ነው አለች። ግን እኮ መቀያየርም አይነት አለው አይደለ እንዴ? እያለ ነው ናሁም። ሁሉም ሰው ለራሱ ያውቃል። ምን ማድረግ ምን ማድረግ እንዳለበት ያውቃል። ግን እኮ ማስገደድ አንችልም ነው። እሱማ ልክ ነሽ። ግን እኮ ደሚወል ስለዚህ ነገር የለሽም እያላት ነው። አንተ ከተለየ እኔ የማውቀው ነገር የለም። ግን በድንገት እንደዚህ የቀይራት ነገር ምንድን ነው እያለ ነው ማለት ነው። እያለ ነው። ቆይ ደግሞ እነዚህ ስም ሆነው ቆዩ። ቆዳው ነው እንደሚቀይረው እያለችም ሰናየት ማለት ነው። ጽናት ደግሞ መጣች። ምንድን ነው የራሱን ቤት ተከራይቶ ገባ እንዴ ምን ነው ጠፋ እያላት ነው፣ ለጽናት ማለት ነው። እሺ ለማንኛውም ሂጂና ጥሪው፣ እናቴ እኮ እየጠበቀች ነው አለ እና አሁን ማለት ነው። እና ጽናት ደግሞ ወደ ኩርቤል ጋ ሄዳ እንን አሁን እየጠበቁ ነው አለችው። መጣው በያቸው አላት። ቆይ ግን ምን ድነው ጨክሎሽ፣ የምታይኝ ምተይ ኪራ ተሳህ እንዲ አለች። አረ ለምን አታይኝም? እንዲ በነገር ድንቡሽቡሽ ብዬሽ ወፍር በራ ስኮ አያስገባኝም አላት። እኔ እንደዚህ እስኮን ማየት አልፈልግም አለችው። እሽ ናይ ቁጭ በይ አላት። አይ እኔ ስራ አለብኝ አለች። እስኪ አሁን እንኳ እሽ በይኝ አላት። ቆይ ግን ለምንድነው ምታዝኒልኝ? ማወቅ እፈልጋለሁ አለ አለቃይ ስለሆን ደግሞ እንደዚህ የሆንከው በእኔ ምክንያት ስለሆነ ይከፋኛ ነው። እንደዚህ ስላልሽ የማምንሽ ነው የሚመስልሽ? እሱ ያንተ ፈንታ ነው። እስኪ እኔ እያየሽ ንገሪኝ እያላት ነው። ምንድን ነው የአንቺ ፍቅረኛ መሆን ምንጎሉ? ወይ የአንቺ ፍቅረኛ መሆን ያቃተኝ? ማንም በአንተ እንደሚያምለኝ አውቃለሁ። ልቤ እኮ የሚመታው ለአንቺ ብቻ ነው አላት። ኪራ በቃ የጨረስነውን ነገር አንመለስበት አለች። እስኪ ታይ እንደምበር ሰውነት የደንበረጭ ቁጥር ያንቺን ሁልጊዜ ይጠራን እያላት ነው። እባክህ ኪራ አታስጨንቀኝ እያለችው ነው። አሁን እኮ አብሬሽ መሆን ይችላለሁ። ምንም የሚዘም ነገር የለም ማለት ነው። ይቅር በለኝሽ አለች። እኔ ነኝ እንደዚህ እንድትሰቃይ እያደረግኩ። እንዴት እንደነበርኩኝ ታውቂያለሽ። ግን ፍቅርሽ ከግልስ ስርጥ አለኝ እባክሽ አትራቂኝ። ምን እንደምልህ አላውቅም። እኔ የምለው እነዚህ ልጆች ወገብተው ቀልተው ቀሩ እንደ ቀልድ። አንተ እባክህ አንተ ስራስ ምንድን ነው እዚህ የምታወራው? እያለችው ነው ይህኔ ተጋጭተው ጣራ ሰብሮ ይሆናል እያለ ነው አሁን ያው አቤት እያለ በነገሩ ቤቱ እኮ መሄጃ ፍትሩ ድሮ ነበር ተነስቶ የሚሄደው እያለች ነው። እሱስ ልክ ልክናሽ እያለ ነውና አሁን ማለት ነው። ቆይ እስኪ ለማንኛውም ፍቴ ልታጠብ ና፣ በዛው ምጥራቸው። ግን እኔ አለሁኝ ቦስክ ያስፈለገን ያለው ልብ እኮ አለ። ምንም ብቀጥን እኮ ጠጅ ነኝ እያለች ነው። ቆይ ግን እኔ ጥሩ አፍቃሪ አይደለሁም ማለት ነው አንቺ አንቺ እንዳሰብሽው እንደፈለግሽው አልተንከባከፉሽም ማለት ነው እያለ ነው ኪሩቤል ማለት ነው። ፅናት ደግሞ ኪራ እንደዚህ አትበል አንተ የፍቅርን ጽግነ ያሳየህኝ ታዲያ ለምንድን ነው የምትርቂኝ? አትወጂኝማ አልጠራህም አለች። እሱን አይደለም ለእኔ ያለሽ ፍቅር አለቀ። ፍቅር እኮ የሚያልቅ አይደለም አለች። እና እኮ እየተዋደዱ መላ የት እኮ ጥሩ አለው ያማን እኮ አውቃለሁ እያለች ነው። እሱን ጽዋ እንድጎነጭ የፈለግሽው ለምንድን ነው እያለች ነው። አንዳንዴ ካፍልቅ ስሜት የበለጠ ያማን አለች ማለት አለ። ሊሳሳሙ ሲሉ ይ እንግዲህ እና አሁን ከች አል ብሎ አቋርጧቸው ለሰናይ ሊነግር መጣ ማለት ነው። እንደውም እንዳርግሽ ሰኔ አለ። ተጣሉ እባክሽ፣ ዛሬ ያሻሽለውታን አለ አረ እባክህ አሻሽለው ታንያ እያልኩሽ እኮ ነው። ተረጊ አድጊ እንጂ። ወይኔ ጉዴ ምልትል ነው አለኝ ሰናይት። እሱ ደግሞ እንዳትጨርሺው ዝም በይ እሺ። ምንድን ነው ነገር? ቆይ እላቸው። ሂጅ። ኦይ እና ምንድን ነው እያለች ነው። እንደ እንዲህ ብሎ እኔ ስማ ገባሁልሻ። ውይ እና ሆም ገደል በገባህ እያለች ነው። አውቀዋለሁ። የፍቅር የፍቅር መቀስ የፍቅር መቀስ ነው። እኛ ላይ ነው። አሁን ምን የፍቅር መቀስ ነው? የፍቅር መቀስ ነህ ጋንግር ነህ እንጂ አለችው። መሰናይት ማለት ነው እፍ ምን አንቀልቅል ወንድ ወሰደኝ እያለ ነው። እሷ ደግሞ እንደ ጦስ ዶሮ ስትንቀለቀል ምን ነው ብትረጋጋ፣ የረጋ ወተት እኮ ቅቤ ወጣዋን አለችው። እርጎ ወጣን ቅቤ ወጣዋን ብላ እርጎ ወጣዋን አለች። አውራ እንጂ ምን ይዘጋህን አለችው። ውይ አንቺ እኮ መማታት ነው የቀረሽ አደል አለ። ወይኔ አናትንህን ብለህ ራሱ አሁንስ ስ እኔ እኮ ቁጭ እቤት ቁጭ ብላ የምጠብቀ ሚስት አለችኝ እያለ ነው። የሌለውን የጠፋውን ፍቅር እሺ ብለህ እያባረርክ የሰለ ሰው ስለ ፍቅር ታወራለህ አደለ? እያለችው ነው። ይች ምንዋና የላከውብኝ እያለ ነው። በስንት ችግር የመጣውን ፍቅር እያባረረ እያለች ነው፣ ሰናይት ማለት ነው። አሁን ደግሞ ሰናይት ወደ ፅናት መታ ብታወራት፣ ሰኒዬ ጥዬሽ ጠፋሁ አይደለ። አረ ችግር የለውም አለች ሰኒ። ምነው ጽየ ከንፈርሽ አለች። ምን ሆነ? አይ ምንም አብጧን እኮ። አረ ምንም አልሆነም አለች። ንብ ነድፎች ነበር እንዴ? በጣም እኮ ሽን እያደረገ ነው ለ ሰኒ። አንቺ ትቀልጅብኛለሽ። የምን ንብ ነው የሚነድፈኝ? የፍቅር ነዋ። በአንዴ እኮ ወዝ በወዝ አደረገሽ። ናሁሜ ነው አይደል? የነገረሽ እኔ አይኑ ውስጥ አቧራ ገብቶበት እያየሁለት ነበረ ነበር። ኧረ እባክሽ አይኑ አፍ ውስጥ ነው እንዴ ያለው ነው፣ ሰናይት ማለት ነው ወይስ አየር አጥሮት ነው? ብትይኝ አምርብሽ ነበረ አለቻት። ወይ ሰኒ፣ እስኪ በቃ በስተት ነው የተፈጠረው፣ አፍቅርም በናይም ባናውቅም በከፊልምም ከመጽሐፍም አይተነዋን አይረሲ ፍቅሮች ግን፣ ምን ተሰማ እሱስ? ግን ልክ ነሽ። ግን ምን ተሰማሽ? ልቤ መምታቷን ያቆመችው፣ ደስ አላለሽም አለች አሰነ እንደ ዛሬ መቼም ደስ የሚለኝ አይመስለኝም። እና እየሽ አይደል የአንቺ አዳም እሱ ነው ብዬሻ አለው አለቻት። እሽ እናቱስ ቤተሰቦች ውስጥ አለች ፅናት። አንቺ ልጅ አሁን ሳበዛሽ። ቆይለት ሆነው ሊኑር የተባልሽው ትልቅ ነው ብለሽ ታስቢያለሽ? ቆይ ኑር፣ ሁላቸው የምታያቸው ሰዎች የአንቺ ደስታ የሚያስደስታቸው ሰዎች አይደሉም። እሽ ምን ላድርግ አለች። እንዴ በቃ ጊዜሽን አታባክኝ፣ ኪራንም አታሰቃዩ። አሁን እንደዛህ ያደረግኩት በኋላ ምን የሚለኝ ይመስልሻን? ያፈቀረ እያለች ነው። እና ሽ ምን ልበለው? ቅድም ጀምረ ያቆምከው ፍቅር ሰላም ነስቶኛል። ምን ላድርገው? አንቺ ልጅ በቃ ላይ እየልሽ አይደለ እያለቻት ነው እና አሁን ደግሞ ምሮ ደግሞ ቤቷ ጉድ ጉድ እያለች ነው ባሏን ለመቀበል እና ቤተሰቦች ይ በጣም ደስ የሚለው በጣም ደስ የሚል ሆኗን። አሁን ፍቅራቸው ጨምሯል። ስለዚህ ነገር እኮ አውርተን ጨርሰን ፅናት። በቃ እኔ ለአንቺ ክልብኛ ወደ ፍቅራችን እንመለስ። እንደዛማ የሆነ አይመስለኝም አለችው። እሺ ቢያንስ አንድ ምክንያት ስጪኝ። እንደዛ ምን ሆነበት እያላት ነው እና አየሽ፣ ምንም ምክንያት የለሽ። እኔን የምትረቂበት አንድ ምክንያት እንኳ የለሽም። ቆይ አትወጂኝም አላት። ኧረ እንደዛ አላልኩም እያለች ነው ማለት ነው። እውነታሽ ግን እሱ ነው እየነገረኝ ያለው እያለች እኔ በጣም ነው የምወድ ኪራ እያለች ነው። ለማንኛውም ሁላችሁም ላይክ እና ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምወዳችሁ የማከብራችሁ ባይ ባይ። አመሰግናለሁ ሁላችሁም ስለምትከታተሉት። ባይ ባይ።